የኢትዮጵያ መከላከያ ሰራዊት በሰበር ዜና ባወጣው መረጃ ዋና ዋና የተባሉ የኦነግ ሸኔ አመራሮች ላይ ድንገተኛ እርምጃ መውሰዱን እና ከፍተኛ ጥቃት መፈጸሙን በይፋዊ ማህበራዊ ድህረ ገጹ ላይ በግልጽ አስፍሯል። በጥቃቱ እርምጃ የተወሰደባቸው የሸኔ አባላት እነማን ናቸው የሚለውን የምናይ ይሆናል። በቀጣይ አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የኢትዮጵያ መከላከያ ሰራዊት በሰበር ዜና ባወጣው መረጃ ዋና ዋና የተባሉ የኦነግ ሸኔ አመራሮች ላይ ድንገተኛ እርምጃ በመውሰድ ከፍተኛ ጥቃት መፈጸሙን በይፋዊ ማህበራዊ ድረገጹ ላይ በግልጽ አስፍሯል። ሰራዊቱ ጥቃቱ ተፈጽመዋል ያለው በሁሉም የወለጋ ዞኖች በተለይ በምስራቅ ወለጋ ዞን በርካታ የሸኔ ታጣቂዎች እንደተደመሰሱና እርምጃ እንደተወሰደባቸው ገልጸዋል። እርምጃ ከተወሰደባቸው የሸኔ አመራሮች መካከል ሾዴ የተባለ የሚጠራው የጃል መሮ ወይም ኩምሳ ድሪባ ዋና ሰው እንደሆነ የሚታወቀውና ሸኔን ወክሎ ከፌዴራል መንግስት ጋር በታንዛኒያ ሲደራደሩ ከነበሩት መካከል አንዱ የሆነውን መገደሉን መከላከያ ሰራዊት በሰበር ዜና ለቀውታል የጃል መሮ ምክትል ወይም ዋናው ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የኦነግ ሸኔ ታጣቂዎች ተደራዳሪ የነበረው ሾዴ በተወሰደበት እርምጃ መገደሉ በታጣቂዎቹ ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል ተብሏል። ይህ ሾዴ የተባለው የኦነግ ሸኔ ቡድን አመራር ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በጃል መሮ ተሹሞ የነበረ መሆኑ የሚታወቅ ነው ተብሏል። ይህ የታጣቂዎቹ መሪ የተገደለው ምስራቅ ወለጋ ዞንና ሀሮሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም ምረት አመሻሽ ላይ እርምጃ እንደተወሰደበትና ከሾዴ ጋር አብረው አጅቦ ሲጓዙ የነበሩ በርካታ የሸኔ ታጣቂዎች ቡድን አባላትም ተደምስሷል ተብሏል። መከላከያ ሰራዊት እንዳለው ከሰሞኑ በሰሜን ሸዋ ዞንና በሌሎች አካባቢዎች የአሸባሪው ሸኔ ታጠቂዎች ክፉኛ እየተመቱ በቁጥጥር ስር የዋሉ ሲሆን አሁንም ቢሆን የሸኔ ታጠቂዎች የመከላከያ ሰራዊቱን ምት መቋቋም ተስኗቸው እየተፍረከረኩ፣ እጅ እየሰጡ፣ እየተማረኩ፣ እርምጃ እየተወሰደባቸውና እየተበተኑ ይገኛሉ በማለት መከላከያ ሰራዊት ባወጣው ሰበር መረጃ አስታውቋል። በሌላ መረጃችን በአማራ ክልል የሚንቀሳቀሱ ታጣቂዎች በብሔራዊ ምክክር እንዲሳተፉ የኢትዮጵያ ብሔራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጥሪ አቅርበዋል። ኮሚሽኑ በክልሉ የሚያካሄደው የአጀንዳ ማሰባሰብ የምክክር ምዕራፍ ያስጀመረ ሲሆን ከተሳታፊዎቹ መካከል አንዱ አለመገናኘታችን እያጋደለን ነው፣ ከመማከር ሰላም አለ ሲሉ ሂደቱ መፍትሄ ያመጣል የሚል ተስፋቸውን ገልጸዋል ተብሏል። በአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በባህር ዳር ሲጀመር የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ልዩነቶችን በኃይል ለመፍታት በተደረጉ ጥረቶች በአማራ ክልል ከፍተኛ የማህበራዊ የሰብአዊና ኢኮኖሚያዊ ጉዳቶች ደርሷል ብለዋል። ፕሮፌሰር መስፍን እንዳሉት በአማራ ክልል በተፈጠረው ጦርነት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ ሆነዋል። በርካታ እናቶች በሕክምና እጦት ለከፍተኛ የጤና ቀውስ ተዳርገዋል። ችግሮችን በመለየትና በማያግባቡ ነጥቦች ለይቶ በማውጣት በጉዳዮቹ ላይ ተወያይቶና ተመካክሮ መፍታት ተገቢ መሆን የጠቀሱት ፕሮፌሰር መስፍን ከዚያ ውጪ ያሉ አማራጮች ዘላቂ መፍትሄ አያመጡም፣ ካመጡም ዘላቂነት የላቸውም ብለዋል። በክልሉ ትጥቅ ትግል ላይ ያሉ ኃይሎች ወደ ምክክር መድረኩ እንዲመጡ ኮሚሽኑ ሰፊ ስራ ሲሰራ ነበር ያሉት ኮሚሽነሩ፣ አሁንም ታጣቂዎቹ ወደ ምክክሩ እንዲመጡ በድጋሜ ጥሪ አቅርበዋል። በባህር ዳር ዩኒቨርስቲ ስታዲየም የምክክር መድረኩ በይፋ ሲከፈት ያነጋገርናቸው አስተያየት ሰጪዎች ምክክሩ ውጤት ያመጣል የሚል እምነት እንዳላቸውና በምክክር መድረኩ ያልተገኙ ወገኖችም ጥያቄዎቻቸውን አቅርበው ችግሮች ከአፈሙዝ መለስ በንግግር እንዲፈቱ ጠይቋል ብሏል። በምክክር መድረኩ በአማራ ክልል ከሚገኙ 267 ወረዳዎችና ከተማ አስተዳደሮች መካከል ከ263 ወረዳዎችና ከተማ አስተዳደሮች የተመረጡ ከ4500 በላይ ተወካዮችና ከሌሎች ማህበራት፣ የፖለቲካ ድርጅቶች፣ ከሃይማኖት ተቋማት ከተጽዕኖ ፈጣሪ ግለሰቦች፣ ከተፈናቃዮች፣ ከአካል ጉዳተኞች እና ከሌሎች አካላት የተወከሉ በአጠቃላይ ከ6000 በላይ ተሳታፊዎች እንደሚሳተፉ ከኮሚሽኑ የተገኘው መረጃ ያመለክታል። ከዛሬ ጀምሮ እስከ ሚያዚያ 4 2017 ዓ.ም ምረት በሚቆየው ምክክር የአጀንዳ መረጣና በብሔራዊ ደረጃ የሚወከሉ ተሳታፊዎች እንደሚለዩ ታውቋል ተብሏል። በመጨረሻ ከውጪ መረጃችን ሰሜን ኮሪያ ከስድስት ዓመታት በኋላ የመጀመሪያውን የፒዮንግያንግ ዓለም አቀፍ ማራቶን ልታስተናግድ ነው። ከዓለም ገለልተኛዋ ሀገር ሰሜን ኮሪያ ከስድስት ዓመታት በኋላ የመጀመሪያውን የፒዮንግያንግ ዓለም አቀፍ ማራቶን ዛሬ እሁድ እንደምታስተናግድ ተገልጿል። ከቻይና፣ ሮማንያ እና ከሌሎች ሀገሮች የተውጣጡ አትሌቶች በውድድሩ ለመሳተፍ ሰሜን ኮሪያ መድረሳቸውን የሀገሪቱ ብሔራዊ ዜና አገልግሎት ኬሲኤንኤ እና ሮዶንግ ሲንሙን የተባሉ የመገናኛ አውታር ዘግቧል። ወደ 200 ገደማ ተጓዦች አርብና ቅዳሜ ዕለት ሰሜን ኮሪያ መድረሳቸውንና ከተለያዩ ሀገራት የመጡ ሯጮችም ለሩጫው በመዲናይቱ ልምምድ ሲያደርጉ እንደነበርና ገለልተኛዋ ሀገር ሰሜን ኮሪያ የኮቪድ ወረርሽኝ በተከሰተበት መጀመሪያ አካባቢ በ2020 ድንበሮቿን ዝግ አድርጋ የነበረ ሲሆን በ2023 ክልከላውን እያላላች መምጣቷ ተገልጿል። በዚህም ጥቂት የሩሲያ ጎብኚዎች ወደ ሀገሪቱ እንዲገቡ የፈቀደች ሲሆን አሁንም ቢሆን መዲናዋ ፒዮንግያንግ ለመደበኛ ቱሪስቶች ዝግ እንደሆነች ነው ሲል ሬውተርስ በዘገባው አስታውሷል። የፒዮንግያንግ ዓለም አቀፍ ማራቶን ሚያዝያ 15 በመላው ሀገሪቱ የሚከበረው የሰሜን ኮሪያ መስራች እና የአሁኑ የሀገሪቱ መሪ ኪም ጆንግ ኡን አያት የሆኑት ኪም ኢል ሱንግ ልደት አከባበር ስነ ስርዓት አካል መሆኑን ዘገባው ጠቁሟል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።